እርግጠኛ ነኝ የማህበራዊ ሚዲያ ተጠቃሚ የሆናችሁ ግለሰቦች ይህንን ግለሰብ ባንድም ይሁን በሌላም መንገድ ሳታዩት አልቀራችሁም። ለየት ያለ እንቅስቃሴው በብዙዎች ዘንድ ዓይን ውስጥ እንዲገባ አድርጎታል። አልተዋወቁትም። ያሲን ቼንጂዝ ይባላል። በቡልጋሪያዊው አርቲስት ባይሰር ኪንግ የተቀነቀነውን ዳምዳም የስየስ የሚለውን ሙዚቃ ተጠቅሞ የሰራቸው ቪዲዮቹም ከዘፈኑ አንቆርቋሪ በላይ እውቅናና ዝናን እንዲሁም ፍቅርን በመላው ዓለም እንዲሁም ሀብትን እንዲታቀፍ መንገዱን ጠርጎለታል። ለመሆኑ ይህ አነጋጋሪ ቦርጩን እያንቀሳቀሰ ከመላው ዓለም የታወቀው የዓለማችን ቲክቶከር ማን ነው? የኋላው ታሪኩም አሁን ላይ ያለበት የስ ሪኬት ደረጃ አውሮፓውያን አቆጣጠር በ2023 በቱርክ በተከሰተው የመሬት መንቀጥቀጥ ሳቢያ ሕይወቱ እንዳለፈ ዜናው በመላው ዓለም የመሰራጨቱ ነገር የዛሬው ፕሮግራም የሚመልሳቸው ጥያቄዎች ናቸው። እስከ መጨረሻው አብራችሁን ብትቆዩ ስለዚህ እንደ ቀልድ ከአንድ የተንቀሳቃሽ ምስል ላይ የተመለከታችሁት ሰው ሕይወት ብዙ አስገራሚ ነገሮችን ታገኛላችሁ። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየእለቱ አነጋጋሪና አስገራሚ አስገራሚ ፕሮግራሞችን እንድትከታተሉ ጋበዝኩ። አሁን ላይ ትልቅ ሆዱ የስኬት ምንጭ የሆነለት አነጋጋሪውን ቱርካዊ ቲክቶከር ላስተዋውቃችሁ። የሙዚቃው ፈጣሪ ባይሰር ኪንግ ይሁን እንጂ ሙዚቃውን ያስከተለው ተወዳጅነትና ዝና በአጠቃላይ በሙያው ሙዚቃን መፍጠርም ሆነ ማንቆርቆር ያልታደለው ያሲን ተቆጣጥሮታል። በቱርክ በመካከለኛ የሀብት ደረጃ ካላቸው ቤተሰቦቹ በጃንዋሪ 1 1990 የተወለደው ያሲን አንታሊያ በተባለች ከተማ በግብርና ነክ ስራዎች ላይ ተሰማርቶ ይተዳደር ነበር። ከቱርክ ገጠራማ መንደሮች ገበሬው ያመረታቸው ምርቶች የሚሰበስበው ያሲን ቼንጂዝ በመንገዱ ሁሉ ጓደኞቹ ገጽታው ላይ በሚያደርጋቸው እንቅስቃሴዎች ፈገግታን ያጨር እንደነበር ታዋቂ ከመሆኑ በፊት አብረው ሲሰሩ የነበሩ የስራ ባልደረቦቹም የህይወት ታሪኩን መስክረዋል። ታዲያ ያሲን እንዴት የውቅና ማማ ላይ ወጣ የሚለው ጥያቄን የሚመልሰው ያሲን ግዙፉ ትልቅ የሆነው ቦርጭ ወይም ሆዱን በመያዙ ብቻ እንዳይመስላችሁም ይልቁንም የሰው ልጅ ቀልብን እንዴት መግዛት እንዳለበት እንዴት የሰው ልጆችን ዓይኖች በቀጥታ ትኩረታቸውን በግዙፉ ሆዱ ላይ እንዲያደርጉ የሚያደርግ የራሱ የሆነ ትልቁን ሆዱን እየተቆጣጠረ የሚያሳየው እንቅስቃሴ ቀልብን ስቦ ነበር። አንድ ሜትር ከ70 ሳንቲሜትር በሆነው ቁመቱ ላይ የ120 ኪሎ ያሲን የሚያደርጋቸው እንቅስቃሴዎች። ሚ ዳንሰር የሚል ቅጽል ስምን አስወጥተውለታል። እንደ አውሮፓውያኑ የዘመን ቀመር አቆጣጠር በ2021 ጅማሮ ላይ ለመጀመሪያ ጊዜ የቲክቶክን የትስስር ገጽ የተቀላቀለው ያሲን ለተከታዮቹ ወራቶችና ዓመትም በስራ ቦታው ላይ ቪዲዮዎችን እየቀረጸ መልቀቅ ጀመረ። የግብርና መሳሪያዎቹን እየተጠቀመ ምርቶችን ለገበያ ሲያዘጋጅና ተመሳሳይ የስራ አይነቶችን ጎን ለጎን ሆዱን ወደ ላይና ወደ ታች በማድረግ ቪዲዮ መስራቱን ቀጠለ። ያሲን ቼንጂዝ ሲሆን ሲታወስ ወደ አእምሮ የሚመጣው ዳምዳም የሲስ የሚለው ሙዚቃን ተጣምሮ መስራት ከመጀመሩ በፊት የተለያዩ ሙዚቃዎችን እየመረጠ በቤታቸው ወይም በመታቸው ልክ ሆዱን በማንቀሳቀስ እየሞከረ የሚለቃቸው ቪዲዮዎች በሚሊዮን እይታን እያስገኙለት ቢሄዱም፣ የባይሰር ኪንግ ሙዚቃ በኤፕሪል 2022 በዩቲዩብ ከተለቀቀ በኋላ ግን ያሲን ቼንጂዝ የሆድ እንቅስቃሴ ትክክለኛውን የሙዚቃ ምት ማግኘቱን አረጋገጠም። ማነው አረጋጋጩ? ተከታዮቹና ቪዲዮን የሚመለከቱ በመቶ ሚሊዮን የሚቆጠሩ ተመልካቾቹ። የባይሰር ኪንግ ሙዚቃ በይፋ በዩቲዩብ ከመለቀቁ በፊትም ቀንጨብ የተደረገችው የሙዚቃው ክፍል በቲክቶክ ላይቭ የቀጥታ ስርጭት ላይ የተለቀቀ ሲሆን ይህ ቪዲዮም በራሱ አንድ ዓመት ባልሞላ ጊዜ ውስጥ በበርካታ ሚሊዮኖች ታይቷል። ይህ ሙዚቃና የያሲን ቼንጂዝ እንቅስቃሴው ቫይራል በመውጣቱም ፊታቸውን በትሸርታቸው እየሸፈኑ እንዲህ ባለው መልኩ ቪዲዮ የሚሰሩ ሴቶችም ትሬንዱን ተከትለው ቪዲዮቻቸውን ሲያጋሩ ሙዚቃው ቲክቶክን እስከሚያጥለቀልቅ ድረስ በቲክቶክ ቪዲዮች የጀርባ ሙዚቃ ሆኖ ተለጠፈ። በሰውነቱ ውስጥ ያለውን ስብ ብቻ ማንቀሳቀሱን እይታን ያስገኘለት ያሲን ቼንጂዝ በርካታ ተከታዮችን፣ በሚሊዮን የሚቆጠሩ እይታዎችን ይህ ዘፈን ከእንቅስቃሴው ጋር ካወዳጀ በኋላ ዘነበለት። በነገራችን ላይ በዚህ ሙዚቃ የዚሁን ሆዱን የሚያንቀሳቅስ ቲክቶከር ያሲን ቼንጂዝን እንቅስቃሴ በማስመሰል ፊቷን በቲሸርት ሸፍና ቪዲዮ ሰርታ በቲክቶክ ያጋራችው ቫቫሊያ ሊከር የተባለች ቲክቶከር ይህንን ቪዲዮ አጋርታ በጥቂት ጊዜያት ውስጥ ከ20 ሚሊዮን በላይ እይታን አግኝታ ነበር። ያሲን ቼንጂዝም ምን እየተፈጠረ እንዳለ እንኳን ሰከን ብሎ ለመመልከት ከመቻሉ በፊት ስሙ፣ ቪዲዮዎቹ፣ ዳንሱ፣ ታሪኩ በአጠቃላይ ግል ብጥ ብሎ ከቱርክ አልፎ መላውን ዓለም አዳርሶ ነበር። እንደ አውሮፓውያኖቹ ከኤፕሪል ወር 2022 በኋላ ያሲን ቼንጊዝ ይህንን ዓለም በቲክቶክ መስኮት ያደነቀለትን እንቅስቃሴውን ወደ ጎዳናዎች ላይ ይዞ በመውጣት ትርኢቱን በቱርክ ጎዳናዎች ላይ እንዲሁም በአቡዳቢ ያሳይ ጀመር። በመንገድ ላይ ከሚያገኛቸው አድናቂዎቹ ጋር ይህንን አስደናቂ የሆዱን እንቅስቃሴ ሲያሳያቸው እነርሱም አብረውት እንዲሞክሩ ሲያደርግ ብዙም ሲያቆይ በቱርክ ከሚገኘው እውቅና ትልልቅ ሰዎች ጋር ብቅ ብሎ መታየት ጀመረም። በቱርክ እውቅ የሆነው ሼፍ ሲዝምቡራክም ጋር በጋራ የሰሩት ቪዲዮ በሰባት ወራት ውስጥ ብቻ 95 ሚሊዮን ሰዎችም ተመለከቱት። ከዚያ በኋላ በርካታ በቱርክ የሚገኙ እውቅ ድርጅቶችና ተቋማት ማስታወቂያ እንዲሰራላቸው ወደ ስልኩ ያቃጭሉ ጀመርም። በርካታ በቱርክ የሚገኙ ተጽዕኖ ፈጣሪ ቲክቶከሮችም ሊያገኙት የሚመኙት ቲክቶከር ለመሆን ቻለ። እውቅናው በላይ በላይ ተደራረበለት የጋዜጣ የፊት ለፊት ገጾችን የሚቆጣጠር ገባም። የያሲን እንቅስቃሴውን ማሳየት በጀመረ ሰዓት በሀሳብ መስጫ ሳጥኑ ላይ የሚቀመጡት አረብኛ ጽሁፎች መሳ ለመሳ የሆኑ የእንግሊዝኛ ቋንቋ ተናጋሪዎችም ሀሳብ አስተያየትም ይዘንብለት መጀመሩ ቪዲዮቹ ከቱርክና ከአረብ ሀገራት ተሻግረው በመላው ዓለም ላይ መታየት እንደጀመሩ ያመለክት ነበር። ቀስ በቀስ በታዲያ በተዋወቀው የካፕከት የቪዲዮ ማቀናበሪያ ወይም ኤዲቲንግ መስሪያ አፕሊኬሽን እና የቲክቶክ ጥምረት የተነሳ ደግሞ ይበልጥ የስኬት ጫፍ ላይ ደረሰ። ቲክቶክ ይሾኩ በጠቅላላ በያሲን ቼንጅዝ ቪዲዮዎች እስከሚሞላ ድረስ በርካታ ያሲን ቼንጅዝን ግሪን ስክሪን በተባለው የመተግበሪያ አገልግሎት ተጠቅመው በማስገባት ራሳቸውን ቫይራል በማድረግ መንገድ ውስጥ እሱም ይበልጥ ወደ ስኬት ማማ ላይ ከፍ እንዲል አደረጉት። ለዚህም ከካፕከትና ከቲክቶክ ዳጎስ ያለ ክፍያን ተቀብሏል። ስኬቱ በላይ በላይ እየጨመረ የመጣው ይሄው ቲክቶከርን አስመልክቶ ግን በጃንዋሪ 2023 አንድ አስደንጋጭ ዜና በቲክቶክ መንደር ነበር ይዘዋወር ጀመር። እውቁ የሆዱን እያንቀሳቀሰ ሚሊዮኖችን የሚያስቀው ያሲን ቼንጅዝ ለዘላለም አንቀላፋ ወደማይቀርበት ተጓዘ የሚል አስደንጋጭ ዜና ነበር። ያሲን አረፈ ይል ነበር ዜናው። በዓለም ዙሪያ ያሉ አድናቂዎቹ ቲክቶከሩ በአጭር ጊዜ የእውቅና ጣራ ላይ መድረስ ቢችልም ህይወቱ ግን በአጭሩን በመነጠቁም ሐዘን ተሰምቷቸው ብዙዎች ሐዘናቸውን እንቅስቃሴውን ከጎን በማሳየት የመሞቱን ዜና ተጋሩ፣ አለቀሱ። ያሲን በእርግጥም የመሞቱን መርዶ ለማረጋገጥ ወደ ቲክቶክ ገጹ ያመሩ አድናቂዎቹም ለቀናት ቪዲዮ አለመልቀቁን ሲመለከቱ በእርግጥም ሶሻል ሚዲያው እንደሚለው ሞቷል በማለት አምነው ነብስህን ይማረው ያሲን በማለት የሚያሰፍሩት ጽሑፍ ተበራክቶ ነበረ። በዳንሰኛው ቪዲዮዎችም ተርታ ቫይራል በወጡበት ቅጽበት ግን ያሲን ቼንጅዝ በአዲስ ቦታ ላይ የአንድ ሬስቶራንት ማስታወቂያ እየሰራ እንዳለ በሚያስታብቅ መልኩ ሆዱን እያንቀጠቀጠ አንድ እውቅ ሼፍ ጎን ሆኖ በድንገት ቪዲዮ ብቅ አለ። የመሞቱ መርዶ ለካ ውሸት ነበር፣ አልሞትኩም አለሁ በማለት ዳግም ወደ ቪዲዮ ተመለሰም በቲክቶክም ዳግም መጣም። ነገር ግን ይሁን የተባለው አልሆነም። የመጀመሪያውን የመሞቱን ዜና ወጀብ ተሻግሮ ዳግም ቪዲዮቹን እየሰራ ሀብትን ከሀብት ላይ ያከማቸ ባለበት ሌላ ያልታሰበ ጉድ እንደተከሰተ የህይወት ታሪኩ መዝገብ ያስረዳል። በፌብሩዋሪ ወር በ2023 የተከሰተውን ተገኝተውና በርካቶችን ለሞት የማገደው የቱርኩ ከባድ የመሬት መንቀጥቀጥ። ቱርክ እንደ አውሮፓውያን አቆጣጠር በ2023 ባጋጠማት ድንገታዊና ከባድ የመሬት ርዕደ መሬት ሳቢያ በርካታ ቱርካውያን ህይወታቸው በፈራረሱት ህንፃዎች ውስጥ ሲያልፍ ይህ እውቅ ቱርካዊ ቲክቶከርም ከሟቾቹ አንዱ እንደነበር ሲነገር ዳግም አድናቂዎቹ በእንባ ታጠቡም፣ ብዙዎችም አዘኑለት። በሀገራችንም ይህ የመሞቱ ነገር በቲክቶክ የትስስር ገጽ ላይ ሲነገር አስተውላችሁ ሊሆን ይችላል። ሆኖም ያሲን ዳግም በትስስር ገጹ አሁንም ብቅ በማለት የመሞት ዜና ውሸት ነው አሁንም አለው ሲል በህይወት መኖሩን ዳግም አረጋግጦ በተከሰተው የመሬት መንቀጥቀጥ ሕይወታቸውን ላጡ ሟቾች ቤተሰቦችም እንዲጽናኑ ሐሳቡን አስተላልፎ ዳግም መኖሩን አረጋገጠም። ወቸው ጉድ ያስብላል እኮ። ያሲን ቼንጅዝ በአሁኑ ሰዓት ከ15 ሚሊዮን በላይ የቲክቶክ ተከታዮች ሲኖሩት ቪዲዮቹም 1958 ሚሊዮን ጊዜ ተወደውለታል። ይህንን እንቅስቃሴውን ማሳየት ከጀመረ በኋላ ክብደቱ ይበልጥ ከፍ እንዳለ የሚነገርለት ቲክቶከሩ ከተለያዩ አድናቂዎቹ በአስቸኳይ ስፖርት ጀምሮ ሆዱን እንዲያጠፋና ክብደቱን እንዲቀንስ ሲመከር፣ በአንጻሩ በሌሎች ተከታዮቹ ዘንድ ደግሞ ፈጽሞ ክብደቱን ለመቀነስ እንዳይሞክርና የሀብቱም የስኬቱን ምንጭ ክብደቱ እንደሆነ እየነገሩት ይከራከራሉ። ለመሆኑ እናንተስ ለያሲን ቼንጂዝ ምን ትመክሩት ይሆን? ከክብደቱ በተለይም ሆዱ ውስጥ ያለውን ስብ የስም ክምችት ተጠቅሞ ኪሱን መሙላት ይቀጥል ወይስ ወደ ጂም ሄዶ ክብደቱን ይቀንስ? እናንተም ሐሳብ አስተያየቶቻችሁን አኑሩም። ይሄውላችሁ እንግዲህ በተለያዩ ተንቀሳቃሽ ምስል ላይ የምንመለከተው ወፍራሙ ሆዱን አንቀሳቃሹ ያሲን ቼንጂዝ